ሶስት ልጆችን በአንድ ጡት ነው ያሳደግኩት። አትሌት ጌጤ ከባድ ችግር ውስጥ ነች። አትሌት ኮማንደር ጌጤ ነሽ ኡርጌ ትባላለች። በአትሌቶች መፍለቂያ አርሲኖ ተወለደችው የመጀመሪያ ውድድሯን በ1982 በካናዳ ወጣቶች ውድድር ነው የተካፈለችው። ከዛም የባርሰሎና ኦሎምፒክ ጨምሮ በእንግሊዝ፣ ጀርመን፣ አሜሪካ፣ ኖርዌይ፣ ቤልጅየም፣ ጣሊያን፣ ፖርቱጋል፣ ስፔንና በአፍሪካ በተለያዩ ሀገራት እስከ 2000 ዓ.ም ተወዳድራ የወርቅ ብርና ናስ ሜዳሊያ አሸናፊ በመሆን ሀገሯን ከነደራርቱ ቱሉና ጌጤ ዋሚ ጋር አስጠርታለች። በሜሪ ዲዳ ተዘጋጅቶ የሚቀርበው ኮሚቴ ፖድካስት ላይ ቀርባ እንደተናገረችው ሕይወቴ መልኩን የቀየረው ሁሉንም ነገር ያጣሁት በካንሰር ከተያስኩ በኋላ ነው ብላለች። አምስት ልጆች የነበሯት አትሌት ጌጤነሽ አንዷ ልጇ በጭንቅላት ካንሰር ከሁለት ዓመት በፊት ሕይወቷ አልፏል። አሁን አራት ልጆች ያሏት ሲሆን ሶስት ልጆች የተወለዱት በካንሰር ምክንያት አንዷ ጡቷ ከተቆረጠ የተወለዱት በካንሰር ምክንያት አንዱ ጡቷ ከተቆረጠ በኋላ እንደሆነ ተናግራለች። በአንድ ጡት ሶስት ልጆቿን እንዳሳደገች ገልጻለች። ያሏትን በሌቶች ንብረት ሁሉንም ሽጣ አሁን ከአዲስ አበባ በመውጣት ዱከም አካባቢ ገጠር ውስጥ የሰው ቤት ውስጥ ኑሯን አድርጋ ትገኛለች። የአትሌት ጌጤ የስጋት ሕይወት ቢያልፍ ልጆቼ ሜዳ ላይ ጥያቸው ነው የሚሄደው። ሁሉም የሚያሳስበኝ ነው ብላለች። በችግር ምክንያት ባለፈው አመት ትምህርት ቤት ያልሄደች ልጇ ምንም መተዳደሪያ ስለሌለኝ ህይወቴ በጣም የከፋ ሁኔታ ውስጥ ይገኛል ብላለች። ሜኪታቦርን ፎን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አግኙት። ሰላም ቆዩልኝ።